ፍቅር በተኛችበት ቦታ ቤዛ አንቃ ስትገላት በህልሟ ታያለች። ይህንን ጊዜ በጉጉት ስጠብቀው እንደነበር ታውቂያለሽ፣ በማለትም ትናገራት ጀመር። ባለፈው እንግዲህ እያስፈራራቻት አይተን ነበረ ባለፈው ክፍል ማለት ነው። ዛሬ ግን ዛሬ ግን በህልሟ ነው ይህንን ነገር እያየች ፍቅር እንግዲህ ይህንን ነገር በማየቷ ተደናግጣና ፈርታ ወደ አባቷ ደውላ ነበር። እኔ እንቡጥዬ ሆን እንቡጥዬ አበባ፣ እንዴት ነው የማትፈልገኝ ለምንድን ነው መትህ የማት ወስደኝ? በማለት አባቷ ጋር ደውላ ትናገረዋለች። ከምንም ጊዜ በላይ በአሁኑ ሰዓት ታስፈልገኛለህ። እኔ ከአንተ ጋር መኖር ነው ከአንተ ጋር መሆን ነው የምፈልገው ማለትም ለአባቷ ደውላ ትነግረዋለች። እናም እንግዲህ እናቷም ጋር ደጋግማ በመደወል ማሚዬ ይቅርታ አድርጊልኝ በማለትም ስልኩን እያየች ትናገር ጀመር። ፍቅር በመጥፋቷ ሁሉም ሰው እየፈለገ ስለነበረ ኤዱ አደይ፣ አሁን ዴቭ አሁን አንቺን አይፈልግሽም፣ ለአደይ አሁን ሁለት ምርጫ ሆናችሁበታል እና አይፈልግሽም በማለት ለአደይ ትነግራታለች። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኢና ዩቲዩብ በመላው ዓለም ላይ የምትገኙ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ሆይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝ ትርፍ ይበልልኝ። ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። እስካሁን ድረስ ለምታበረታቱኝ ለምትደግፉኝ ከልብ አመሰግናለሁኝ። ዛሬ ደግሞ ይዤላችሁ የመጣው ሰራተኛዋ አደይ ክፍል 142 ነው ማለት ነው። ቤዛ ከቤት እየወጣች ባለችበት ሰዓት አሹ ያገኛታል። አሹ እንግዲህ ፍቅርን ፍለጋ ከቤት እየወጣ ስለነበረ የት ይሄድሽ ነው፣ የት ይሄድሽ ነው በማለትም ይጠይቃል። እና በመቀጠልም እንዲ ደግሞ ፍቅር የት ትሄዳለች በማለትም ትመልስለታለች። እሱም ከዚህ በኋላ ወደዚህ እንዳመጪ እንዳታልፌ፣ በዚህ በኩል እያለም ያስፈራራጀም እናም አንቺ ነሽ እንግዲህ ፍቅር የእንትን ያልሻት ያገዝሻት ኬትም ኬትም ብለሽ አምጫት በማለትም ይጠይቃታል። እሷም እንግዲህ በመቀጠልም የደሞልቱን ችላለች፣ ያው ክላሷ ነው የምትሆነው በማለትም ትመልስለታል። እናም እንግዲህ እንደዚህ እያለች ነው የመለሰችለት። በዚህም እንግዲህ አስጊደኝ አት አስጊደኝ በማለት እየተከራከሩ ሳለ የቅምጥል እናት ትመጣለች። መቀጠልም እንግዲህ የቅምጥልናት ምን እየሆናችሁ ነው? ምን እየሰራችሁ ነው? ምን እያደረጋችሁ ነው? በማለት ማሹን ትጠይቀው ጀመር። አረ ሴት ልጅ እኮ እህትም፣ ሚስትም እናትም ናት። እቺ ግን በጣም መጥፎ ሴት ናት በማለት ለቅምጥልናት መልስ ይሰጣታል። ደግሞ ለዚች ምን ታስረዳለህ? እቺ እኮ እብድ ናት በማለት ቤዛ ማስረዳ በመቀጠልም እንግዲህ በጥፊ በማለት ያጣጋታል ማለት ነው። በመቀጠልም ድንጋይ በማንሳት እሷን እያባረሯት ነበር ማለት ነው። አይ እኔ ኮ ያስቸገረችህ መስሎኝ ነው ብላ የቅምጥልናት በቃ ቻው ብላ ትታቸው ትሄዳለች። ሄዱ እንግዲህ ወደ እነ ሊሊ ቤት ሄዳ ነበር ማለት ነው ሊሊና። በመቀጠልም እንግዲህ እነሱም ዴቭና ይተሻል እንዴ በማለትም ይጠይቋታል። አይ ፍቅር እኮ ጠፍታለች፣ እሷን እየፈለገ ነበር በማለትም ትመልስላቸዋለች። ደግሞ ፍቅር የት ትሄዳለች? ይህስ ልትሄድ ትችላለች ሲጀመር እናም እንግዲህ ያው ለምን ሊፈልጋት ይችላል? በማለትም የጠይቋት ይገኙ ነበረ። እሷም እንግዲህ በመቀጠል አደይ ብትታይ ይሻልሻል፣ እሱ መወሰን አልቻለም፣ በማለትም እሷን ያወዛግቧት ጀመረ። ጊዜሽን አትግደይ፣ እያማረጠ ነው በማለትም ሲነግሯት፣ እሷ እንግዲህ አንቺ ግን ሄዱ፣ ችግርሽ ምንድን ነው በማለትም ትጠይቃታለች። አደይ፣ ባለፈው አንድ ላይ ሆኖ ስትይ ነበር፣ ዛሬ ደግሞ ተለያዩ ማለት ይዘሽዋል እንደ ምንድን ነው ምንድን ነው ሀሳብሽ ሀሳብሽ ምንድን ነው? በማለትም አደይ ትጠይቃታለች። እናም እንግዲህ ለሊ በወንድምሽ ፍቅር ውስጥ መሀል አትግቢ፣ እነሱ የፈለጉትን መወሰን የፈለጉትን የማድረግ እንትን መብት አላቸው በማለትም ለሊ ትነግራታለች። እንግዲህ አንቺም ባቡሬን ተጠንቀቂው በማለትም ትነግራታለች። እሱን ፈልጌሽ ነበር እንደ መጣሽው ብትላትም፣ አይ በቃ ትቼዋለሁ በማለትም ትመልስላቸዋለች። እኔ በቃ በቃ እኔ አሁን ወደ ቤቴ መመለስ አለብኝ። እኔ እኮ እናንተን ብየን እንጂ የመጣሁት እኔ ደግሞ ለአገባ ነው። ወደ ቤቴ መመለስ አለብኝ ትላለች። በቡሬ ደግሞ የአራት ልጆች አባት ነው። ስለዛ እኔን ምንም አያደርግልኝም በማለትም ትነግራቸዋለች። በመቀጠልም እንግዲህ ሚስቱ ራሱ በጣም መጥፎ ሴት ናት። ካገኘችሽ አትለቅሽም፣ ትገልሻለች ማለት ያስፈራሯታል ትላለች ይሄና ህልክፉ ሴት ናት በማለትም ብጠይቅም አዎ በጣም ክፉ ሴት ናት በማለትም ይመልሱላት። አባባና ጫኔ ደግሞ በሌላኛው በኩል ግብ ግብ ይዘዋል። ጫኔ ምንድን ነው የምትፈልገው ብሎ ለአበበ ጠይቆት ነበር እኔ የምፈልገው የአባቴን ንብረትና ሀብት ነው በማለትም ይመልስለታል። ለልጄ ብሎ ያስቀመጠውን ነገር አባቴ ምንም የሚሰጥህ ነገር የለውም በማለት ነበረ የመልሰል እና እንግዲህ ስትነገር አልሰማ ካልክ ግን እያለ ሲናገረው፣ አበበም እንግዲህ በምንም በምንም አርጋችሁ እንደደፋችሁት እኔንም ልደፉኝ ነው እንዴ በማለትም ይጠይቀዋል። አበበ ግን እኛን አልደፈነውም፣ ስለዚህ ክፉ ቃል አትናገር በማለት ለአበበ ይናገረዋል። አበበም እኔ አንተ ምንም አልክ ምንም፣ እኔ ከመጣሁበት ዓላማ እልፍ ዝንፍ አልልም በማለትም አስቆርጦ ይነግረዋል። ኤዶም እንግዲህ ከላይኛው ቤት ስትሄድ የባቡሬን እናት አግኝታት ነበር። እናም እንግዲህ ቆይ፣ አንቺ ማሚ ለምንድን ነው ልጅሽን የአራት ልጆች አባት መሆኑን ያልነገርሽኝ? በማለትም ተጠይቃታለች። የባቡሬ እናት ወይ ልጄ አምን ሹንዴ በማለትም ትጠይቃታለች። በመቀጠልም እንግዲህ የባቡሬ እናት ምንም አይነት ነገር ሳትተነፍስ ማለት ነው ባቡሬ ኬት መጣ ሳይባል ከሆነ ቦታ ብቅ እች ልጅ ምን እያደረገች ነው? ምን ምን እያወራችሁ ነው? በማለትም ባቡሬ ለእናቱ ይጠይቃታል። በቃ እንግዲህ መልካም ቀን ብላ ትታቸው ትሄዳለች። ሄዱ ሄዱ ባቡሬና ዴቭ አብረው ስለነበሩ ይመጣሉ። በሉ ቻው ብላቸው እሷ መንገዷን ትቀጥላለች። እናም እንግዲህ ፍቅር እንደጠፋች እንዲሁም ደግሞ የፈለጓት እንደሆነ የፍቅር እናትና የ ያለውን ሚስጥር ሁሉ ይነግረዋል፣ ዴቭ ማለት ነው ለባቡሪ። ባቡሪም እንግዲህ በመቀጠልም ፍቅር ምንም እንደማትሆን እንደምትገኝም ያው ቆንጆ ምክሮችን ጣልጣል ላይ ያደርግለታል፣ እንደምትገኝም የትም እንደማትሄድም ይነግረዋል። ዴቭ ግን የጥፋተኝነት ስሜት እየተሰማኝ ነው፣ ምንም ቀልቤን ምንም ልታርፍ አልቻለችም በማለትም ይመልስለታል። ምናልባትም ፍቅር በእኔ ምክንያት ይሁን እንዴ እንደዚህ እየጠፋችው እንደዚህም የሆነችው በማለትም እየተብሰለ ሰልኩ ይገኛለሁ። ማለት ይጠና አደይም እንግዲህ ዴቪ የትሄዱ ነው ስደውልለትም አያነሳልኝም በማለትም እየተበሳጨች ትገኛለች። እንግዲህ በስተ መጨረሻም እቤት ድረስ በመሄድ ባቡሬ ወደ ቤት በመግባት ዴቭ እየፈለገች ነው በማለት ነበር አደይ እየተጠራችው ለሊም እስካሁን ምን ሆኖ ነው ስልክም አያነሳም ብላ በጣም ነው እየተነደችበት። በሰላም ሆኖ ይሁን እንዴ በማለት በጣም ተናዳበት ነበር። እናም እንግዲህ አይ አሁን መተናል ምንም ችግር የለም በማለት እንግዲህ ፍቅር እየፈለግን ነበረ በማለትም ለሌሊ ይናገራታል ለሊ ደግሞ አይ ፍቅር እንደም እየፈለገው እንደነበረ ባይ ነግራት ለአደይ ብላ በውስጧ ትናገራለች እንግዲህ ባቡሬም አይ እንዳትናገር ብዬዋለሁ በማለትም ይነግራታል እንግዲህ አሹም በመቀጠልም ምን ነው በእናቷ ቤት ምን አታ ነው እንደዚህ እየጠፋቸው በማለትም እያለ እንትን ይላል ሮማንም እንግዲህ ብዙ ነገር እኮ የሚያስጨንቋት ነገሮች ሊኖሩ ይችላሉ ሁሉም ነገር ስለተሟላልክ አይደለም። አንዳንድን ጊዜ የውስጥ ሰላም ያስፈልጋል፣ በማለትም ትመልስለታለች። ምናምን እንግዲህ ያው እሱ እሷ እንግዲህ ትጨነቃለች፣ ፍቅር ማለት ነው። ሁሉም ሰው አይወደኝም እያለች አይረዳኝም እያለች ትጨናነቃለች ማለት ነው የማይወዳት ደግሞ ራሷ ችግር ስላለባት ነው ማለት ፍቅር እናትና የባቡሬ እናት ደግሞ የድሮ የቆየ ጓደኛሞች ናቸው። ዛሬ እንግዲህ መንገድ ላይ ተገናኝተዋል። የባቡሬም እናት ናይ ወደ ቤት አብረን እሄድ በማለትም ይዛት ወደ ቤት ወደ እነባቡሬ ቤት ይሄዳሉ ማለት ነው። ቡናም ላፍላልሽ ብትላት አይ አልፈልግም፣ ቸኩላለሁ በማለትም ሌላ ጊዜ እመለሳለሁኝ፣ ዛሬ ግን የልጅ መጥፋት በጣም አሳስቦኛል በማለትም ሌላ ጊዜ መለሳለሁ ማለት ቤቱን አይታ ሄዳለች። በሌላኛው ደግሞ አሹ ሩታና ሮማንም እንግዲህ ምሳ ለመብላት ወደ ቤት ገብተዋል ማለት ነው። እናም እንግዲህ ያው እንጀራም ቆራረጣ ጠረብ እንትል ሳሎን ላይ ታቀርባለች። አሹም እንግዲህ ለምን የብቻ የብቻ በትሪ አታቀርቢም ወይ በማለትም እየጠይቃት እናም እንግዲህ ሶስቱ እሺ በቃ ብላ በትሪ አድርጋ አቀረበች። እየበሉ በአንድ ላይ እየበሉ እያለ ኤዱ እንዲሁም ደግሞ ዳይመንድ ተከትሎ መጥቶ ሮማንን ጥሪልኝ እያለ ነበረ። እንግዲህ ሮማን ልትነሳ ስትል አትነሺ ገበታ ክብር ነው ቁጭ በይ በማለትም ያስቀምጧታል። ሂድ እናበዩ በማለትም ወደ ቤት እንዲገባ ጋብዘውታል። በመቀጠልም እንግዲህ እየበሉ ሳለ የፍቅር እናት በድንገት ትመጣለች። ምን እያደረጋችሁ ነው በማለትም ትቆጣለች። ይህ ሁሉ የሩታ ስራ ነው በማለትም ሂዱም እያካጠረች ትገኛለች። ቆይ አንቺ አሁን ተነሱና ከዚህ ቤቱ ውጡልኝ። የጠፋችው ቆይ አንቺ እህትሽ አይደለች በማለትም በቃ አትወጃትም ማለት ነው። እንዴት እንደዚህ ታደረጊያቸው? በማለትም ለእህቷ ትቆጣታለች። እናም ውድና እየተከበራችሁ ተመልካቾቼ፣ በያላችሁበት ስፍራ ሰላማችሁ ብዝት ትርፍ ይበልልኝ።